ይህን ይስጥልን ውድና እየተከበራችሁ የገኒ ኢትዮ የዩቲብ ቻናል ሰዎች፣ ሰላማችሁ በእያላችሁበት የምትጥቅ ብዝት ሙልትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይክ ኮመንት ማድረግን አትርሱ። ስናት ተከታታይ ድራማ በባለፈው ክፍል በካኪ ወረቀት የተጠቀለለ እንዲሁም ወስዳ ለኪራ መስጠትና መክፈት ማየት እንደማችል አስጠንቅቃ ነበር በበር ላይ ወርወራ የሰጠቻት ለአዲስባ ሰራተኛ ወሰረተኛ እሷም ሳትከፍት ምንድን ነው ምን ምን ብላ ነው ይች ጉደኛ ጉደኛ እንዱ ምን ጽፋለት ምን አድርጋ ይሆን እያለች ወስዳ ሰጥታው ነበር ለኪራ። ኪራም ያንን አይቶ አግኝቷት ስታወራው ቤት መኖር እንደምትፈልግና ያ ካልሆነ ግን የጽናትን ገላ አደባባይ ወጣ ነገር እንደምታበላሽ ጽናትን ልቧን እንደምትሰበርበት አስጠንቅቃ የነገረችው ጽናትን ደግም ምንም ማድረግ እንደማትችል ነግሮ ወደ ቤት ይዞ መጥቶ ነበረ ያለቀው። ዛሬ ደግሞ ጽናት ልቧ ቢሰበርም ከኔ ራቂ ዳግም እሰብርሻለሁ ብሎ ቢላትም የሆነ ነገር እንደሆነ አይኑ ላይ የገባች ጽናት በዛሬው ክፍል ደግሞ በጠዋቱ መታ እቤት ቁጭ ብላለች ኪራን ለማየት ሁኔታውን ለማየት መጥታለች። ስትመጣም ቤቲ እበር ስትገባ ስልክ እያወራች ይመስል ኪራን እያወራች ለማስመሰል አሉ ኪራ የኔ ፍቅር አለልኝ፣ ደህና ነህ ናፈኩ አይደል ሳቂ ናፈቅ አይደል እያለች እየሳቀች ማውራቷን ቀጠለች። ኪራም ለጽናት ቴክስት አደረገላት። አድሉ ኪራ ግን በአንድ ደቂቃ ውስጥ በተመሳሳይ ሰዓት ቴክስትም ማድረግ መደወልም ይችላል ማለት ነው አይደል ስትላት፣ ቤቲ ደንግጣ ስልኳን አቆመች። ቤቲም ያው ንዝንዟ ቀጥሉ፣ እሷ ከቤት መውጣት እንዳለባት እያስጠነቀቀቻት ነበረ። ጽናት ግን እንጂ የተጠላሽ ዋንጃ ትፍሽም ውጪ ልኝ እየተባልሽ ባንች እኮ ይብሳል እያለቻት ቆጭ ብላ ያለ ኬራ ደግሞ ከበር እይተንቆራጥዘ ነው። እናም መግባት ፈርቶ ቤቱ ሲኦል ሆኖበት በር ላይ ምንቆራጥጥ ኪራ ናሁም ድንገት ደረሰ። ናሁም ኬራ አስገባም እንዴ በር ላይ ምን ያንቆራጥጥሃል? ይለዋል። ኪራ ምን ባክ ቤቱ ሲኦል አለው። እውነት ነው። አንተ እስቲ በለው ነበር በራስ ጊዜ ቆን ነገሮች እንዲህ ብልሽሽት ያደርጋቸው አይደል ምናምን ብሎ አስስቁት። በር ይልቁን እስኪ ይመታለች ወደ ውስጥ እንግባ አለው። እንደ ይመታች እንዴ ያለው፣ አው እሷን አባት ልኝ ኖሮ አልመጣም ነበር። ለማንኛውም በር እናንኳኳና እንግባ፣ ቁልፍ ካለ ያስከብሎት። በር አንኳክተው ፅናት በር ገፍት መታች። አሁንም ያው እነሱ እንዲያወሩ ቦታ ለመስጠት በሚል ሀሳብ በሉ እኔ ወደ ውስጥ ገባለሁ፣ እናንተ አውሩ ብሏቸው ወደ ውስጥ ገባ። ጽናትም ምን ሆነ ነው ደግሞ በሰላም ነው እንደዚህ ቤቱ እስኪያስጠላ ድረስ ብላ ለማውራት ሞከረች። ጽናት ቤት መተሻል እንዴ? ለምን መጣሽ? አትምጫላልኩሽም ነበር ትመጫለሽ ብዬ አላሰብኩም አላት። ምን አደረክኝና መምጣትን ተዋለሁ ደግሞ ደግሞስ ቢቴ ድል እያለች ማውራቷን ቀጠለች። ናሁም ኪራም ዳግም እንዳይሰብራት ከሱ መራቅ እንዳለባት ነገራት። ናሁም ቤቲ። ጽናትም እንዴት ለምን የሚለው የውስጧ ጥያቄ ገና ጠይቃ ሳትጨርስ ኪራ በሩወሩ ዘግቶባት ገባ። ጽናትም ምን አደረጉ ምን በደልኩ ዳግም የምትበድለኝ እያለች በሩን ማንኳኳት ቀጠለች። በሩን ከፍቶላት ገባ። በቤት ውስጥም ፊቱን ወደ መጋረጃ ዙሮ መንቆራጥጡን ቀጠለ። ጽናትም ምን አደረኩ? ዳግም ደግመህ ደጋግመህ በደልከኝ። ምንድን ያጠፋሁት? ምንድን የበደልኩ ካንተ እንድርቅ? መጀመሪያ የማፍቀርህን የፍቅር ቃላቶችን ሰምቼ ገና ሳይውል ሳያድር ደግሞ ራቂ የምትለኝ ምን በድዬ ነው? ምን አድጌ ነው? እያለች ማውቀሱን ቀጥላለች። ነገር ግን ኪራ የሆዱን በሆዱ አድርጎ ከሱ እንድትርቅ ማድረጉ ለምን አስፈለገ? እንጃ። ነገርን ተናግሮ የሆዱን አውጥቶ ተናግሮ ነገሮችን በግልጽ መፍታት ሲችል ቀን እያራዘመ የሰውንም ልብ እያሰበረ ይገኛል። ይህንን ሆኖ ታዲያ ሁሉም ተሰባሰቡ። እንዲ ሲጫጫሁ ምን ሆነና ሁናችሁ ነው? ብለው ሲመጡ ኬራ ጽናት እንድትርቅ አሁንም በሁሉም ፊት አንገቱን እንደደፋ ውጭልኝ፣ አትራቂ፣ አልፈልግም አለ። ምሩ እንዲ አንተ ከዛ ያስመጣኸኝ ለዚህ ነበር እንዴ? እያለች ወቀሰችው። ነገር ግን ኬራ በአቋሙ ጸንቶ ጽናት እንድትሄድ ገፋፍቶታል ልቡ ግን ጽናትን ላለመጉዳት ዳግም ላለመስበር ነበረ። ጽናትም ልቧ ተሰብሮ ወደ ቤቷ ሄደች። ምሩም ተከትላት ሄደች። እናም ይህንን እያሰላሰለች እያለቀሰችበት እያለቀሰች ምሩም አይዞች እያለች እያባበለቻት ከጎኗ ሆና በዚህ በክፉ ቀን ተገኝታ እያጽናናቻት ነበረ። በመሀል አንድ ስልክ ጠራ። ጽናት ጽናት ነሽ አይደል አውኔ እናም ኪራኮ አንችን ጠልቶሽ አይደለም፣ ግን በቤቲ የሆነ ነገር ብላው ነው። ቤቲ አንችን እንዳት ጎዳሽ በማሰብ ነው የሚል ቃል ሰማች። ድሮ ማውቂው ነበረ ኪራኮ በእኔ እንደማይጨክናቃሉ ብላ ይህን ድርጊቱን የሚደግፍላት ሀሳብ አገኘ። ከዛ ስታሰላስል ኪራ መጥፎ ነው ደግሞ ዳግሞ ደጋግሞ በተለኝ ስትልበት ከነበረው ሀሳብ ወጥታ፣ ዛሬ ደግሞ መልሶ እንደሚያስብላት ይችን ጫፍ አገኘች። እናም ከምሩም ጋር እንዲሁም ደግሞ ከጓደኛዋ ከሰኒ ጋር ሆኖ መማከርን ጀምረዋል። እናም ተመልሳ እዛ ቤት ሰራተኛ ሆና ስራውን መቀጠል እንዳለባትና ነገሮችን መድረስ እንዳለባት ምክራቸውን ጨርሰዋል እና ይህንን እየሆነ ቤቲ ደግሞ በአዲሷ ሰራተኛ ቡርቴ ለምንድን ነው ሳዝሽ አትታስሽም ብላ የንዴቷ መወጣጫ እርጋታለች። አዲሷ አበባ ሰራተኛም ቤቲን ተይባክሽን በልጅ አትምጪ ብትላትም ቤቲ በልጇ አደጋግማ አሁንም ድሃ እውነት አንገቱን ሲደፋ እንጂ ቀና ብሎ ሲናገር ደስ ሳይልም እያለች በልጇ በታመመባትም እየመጣችባት ትገኛለች። በልጇ ስትመጣባት ግን አንድ ነገር ቆይ ቤቲ ይህን መታደርጊውን ሁሉ ባርሰራለች እያለቻት ነው። ኪራም በዚህ ተናዶ በዚህ ተበሳጭቶ ውጪ ወጥቶ መጠጣትን ይቀጥሏል በቤቲ ንዴት በቤት ይብስጭት ቤቱ አስጠልቶታል። የአብሮ አደግ ጓደኛው ናሆም ከአጠገቡ ማይጠፋው አሁንም መጠጥ ቤት ሄዶ ወደ ቤት ሊያስገባው ነው። ቤቲም በቤት ቁጭ ብላ በማናለብኝነት አዲሷን ሰራተኛ በዚህ ውጪ፣ በዚህ ግቢ እያለች ትገኛለች። ናሆም ወደ ቤት ይዞት ገባ፣ አድሶት ሄደ። ኪራም

እንደምንድነ ሶፋ ላይ ያስቀመጥሽ ሲላት፣ አለቀይ ስለውን ካለቹ ጽናቴ ብትሆን ጽናቴ ብትሆን ሰው ስለውን ከነበር ምትል አይ ሰው አይ ጽናቴ እያለ በስካር ልቡም ቢሆን ቤቴን ሲያጥላላ፣ በስካር ልቡም ቢሆን ጽናቴ ጽናቴ ሲላድሯል። እና በማግስቱ ጽናት ሻንጣውን ይዛ አቤት መታለች። ሰራውን መቀጠል እንዳለባስ ተነግረው በጭራሽ የማይሆን ነገር ነው ብሎ ነበር። ለዚህም ደግሞ እትዬ መውጣቷን አልሰማችም እና ዛሬም ማሰናበት ያለባት እትዬ ነች በሚል ገብታ ቁጥ ብላለች። ምን እንደሚፈጠር አብሮ ማየት ነው። ቤቲ ፍላሿን አጥፋባታለች አዲሷ ሰራተኛ። በዚህ የተነሳም ፍላሹ ላይ ሰራ ይችላል። በሚቀጥለው ምናልባት የቤት ጉድ በዚህ ሊጋለጥ ይሆን? ፍላሹ አለመስራቱ ሲታወቅ ይቺ አዲሷ ሰራተኛ ለኬራ እንዲ ነበር ወይም ለጽናት ይህ ነበር እንዲ ብላ ትነግረው ይሆን? ጽናትም ስራውን ጀምራለች። ለአዲሷ ሰራተኛም ነይ ምን ሆነሽ ነው ብላ አግኝታ ጽናት እንዳመማት ለጽናት ስትነግራት እንዳመማት፣ ሂጂተኝ ስራም ካለ እኔ ስራ አለው ብላ ነበረ። እናም ይች አዲስ ሰራተኛ ሁይ፣ አንቺ እኔ የተነክረኝና ሰው የነገረኝና ባይኔ የማይስባት ሁለት አይነት ሆነችብኝ። እውነት ሰው የሚለው ሌላ ትሆን እንዴ? እያለች ጥርጣሬ ውስጥ ገብታለች። ቤት የነገረቻት ክፋቷ አል ነበርና፣ ስለዚህ ይህችም አንድ ቀን ጥፋቷ ጸጽቷት ወይ ለሷ ትነግሪ ይሁን አብረን ምን ይሆናል። ሰብስክራይብ ማድረግን አትርሱ።